ሰዓቱ 9 ሰዓት አካባቢ ሌሊት ነው። ስፍራው በሶማሌ ብሔራዊ ክልላዊ መንግሥት ከሰገግ እስከ ፊቅ የሚዘልቀው የአስፋልት ግንባታ ከሚያካሄዱት ኮንትራክተሮች በአንደኛው ፕሮጀክት ካምፕ ውስጥ ነው። የእነዚህ አውቶቡሶች ጥሩም ባትሪም የመንገድ ግንባታ ሥራውን የሚያከናውኑት ሠራተኞች ወደ ሥራቸው ይሰማሩ ዘንድ ተነስተው እንዲዘጋጁ የሚደረግ ጥሪ ነው። ይህ የደህናን ወረዳ አካባቢ ነው። የአየር ንብረቱ ሞቃታማ እንደመሆኑ መጠን ከአሁን ጀምሮ ፀሐይዋ እስክትገር ከዚያም ከሰዓት በኋላ ከቀትር ገፋ ካለው እስከ አመሻሽ ድረስ ሥራው የሚቀላጠፍበት ምቹ ጊዜ ነው። እኛም ታዲያ ይህን የአስፋልት ግንባታ ፕሮጀክት ሂደት በአካባቢው ተገኝተን እንዲህ ከሌሊት ጀንበር እስክታዘቀዝቅ ድረስ ተከታትለን ነበር። ይህ በሶማሌ ክልል ከፊክ ተነስቶ በሰገግ አልፎ ደናን የሚደርሰው የአስፋልት መንገድ ግንባታ በአጠቃላይ 200 ኪሎ ሜትር ያህል የሚሸፍን ነው። የመጀመሪያውና ከሰገግ ገርባ ደዋል የሚሸፍነውን የ102 ኪሎ ሜትር ግንባታ ምዕራፍ በማክሮኮንስትራክሽን ኮንስትራክሽን ገንቢነት በስታዲያም ህንድስና ስራዎች አማካሪ ድርጅት አማካሪነት እየተገነባ ይገኛል። ሁለተኛውንና ከፊቅ እስከ ሰገግ የሚሸፍነውን ከ90 ኪሎ ሜትር በላይ ምዕራፍ ደግሞ ግንባታውን ድሪባ ደፈርሻ ጠቅላላ ስራ ተቋራጭ እየተወጣው ሲሆን የማማከር ስራውን ደግሞ ቫሉ ኢንጂነሪንግ አማካሪ እያከናወነ ለበረከት ነው። የአቋራጭ መንገድ ነው። አንድ ሰው ከሐረር መጥቶ ወደ ጎዴ ለመሄድ ረጅም ኪሎ ሜትር ነበር የሚጓዘው። ያንን ኪሎ ሜትር በትንሹ ከ250 ኪሎ ሜትር በታች ይቀንሰዋል። እነዚህ ሶስቱ መንገዶች ተገናኝቶ በሚያልቁበት ጊዜ 250 ኪሎ ሜትር ይቀንሳል። ያ ማለት እንግዲህ የሚገኘው ትርፍ በዛው ልክ ይታወቃል ማለት ነው እና አካባቢውንም ያስተሳስራል። ይሄ ፕሮጀክት ብዙ ህብረተሰቦችን፣ ብዙ ከተሞችን የሚያገናኝ መንገድ ነው እና መጨረሻ መንገዱ አልቆ ለትራፊክ አገልግሎት ክፍት ከሆነ ብዙ ህዝብ ህዝብን ከህዝብ የማገናኘት ኢኮኖሚክ ትሬድ ኢኮኖሚክ ግንኙነታቸውን ጥሩ ይማሸሻል ነገሮች በሰፊው ይኖራሉ ብዬ አስባለሁ ድልድዮችን የተለያዩ የውሃ ማፋሰሻዎችን የመሬት ቆረጣ ና ሙሌትን አካቶ የሚካሄደው የእነዚህ መንገዶች ሁለት ምዕራፎች ግንባታ ታዲያ የተለያዩ ተግዳሮቶቹን እየተጋፈጠም ቢሆን ያለ መስተጓጎል እየተጓዘ ይገኛል ያለው የፕሮጀክቱ አፈጻጸም ቶታል ካለው በፐርሰንት ደረጃ 64.87 ወይ ደግሞ ኦልሞስት 65 ፐርሰንት አካባቢ ነው። በአብዛኛው አሁን ላይ ከረንትሊ እየሰራ ያለ ነው የስትራክቸር ስራዎች እና አንዳንድ ለፔቭመንት የቀረቡ ስራዎችን እየሰራ ነው። ሞሮለስ ከአጠቃላይ ከዘጠናው ኪሎ ሜትር 54.6 ኪሎ ሜትሩን ቶታሊ የቆረጣና ሙሌት ስራ አጠናቀን ሰብግሬድ በሚባልበት ሌቭል ላይ አድርሰናል ማለት ነው ከዛ ውስጥ ኒርሊ 50.1 ኪሎ ሜትሩን የሰቤስ ስራ ጨርሰናል። ከዛ ውስጥ 30 ኪሎ ሜትር አካባቢ ቤስኮርስ እስካሁን ከበር አድርገናል። የሰርፈስ ትሪትመንቱ ወይም ፋይናል የአስፋልት ስራውን 22.5 ኪሎ ሜትር አካባቢ ጨርሰናል ማለት ነው። እንደዛም ሆኖ ግን ብሪጅን ከሁለት ብሪጆች ውስጥ ስድስትን ብሪጅ ተጀምሯል። ሁለቱ ብሪጆችን በራይት ኦፍ ወይ ቦታ አሁን ስንሄድ እናየዋለን ወደ 9 ኪሎ ሜትር እና ለመጀመር ስላልቻል እሱንም አሁን ወደ ክልሎች ስለመጣ የግምት እንትኖች እሱ ሲጠናቀቅ እሱንም እንትን እንላለን። አሁን ያሉት ስራዎቻችን የስትራክቸር ስራዎች የሙሌ ስራዎችን ሰርተን ወደ አስፋልት ስራ ወደ ቤዝ ኮርስና ወደ አስፋልት ስራ ከመሄዳችን በፊት በየመሀሉ ላይ ያሉ የስትራክቸር ስራ ያልተገናኙ የስትራክቸር ስራዎች ነበሩ። እስካሁን እስከመጣንበት ድረስ 41 የፓይፕ ከልቨርቶችና የፓይፖችና ወደ አስራ ሶስት ስላብ ከልቨርቶች አሉን። መለስተኛ ድልድዮች አሉ። እነሱን እናገናኝና የእነሱን የቤስ ሰብ ቤዝ እና ቤስ ኮርስ አድርገን እንደ ቅድ ያዝ ነው የሚቀጥለው አመት ጥር ላይ ወደ አስፋልት እናሻገራለን ብለን ያሰብ ነው። አሁን ያሉ ስራዎች ግን የአፈር ስራ እና የስትራክቸር ስራዎቹን የማፋጠን ስራዎች ላይ ያለ ነው። ስትራክቸር ስራዎች ለምሳሌ የውሃ ማፋሰሻ ቱቦዎች ፓይፕ ከልቨርት እንላቸዋለን። እነሱም በስፋት የመስራት ሁኔታ አለ። ከእንደገና ስላብ ከልቨርቶች ስላብ ከልበርቶችን ወደ 10 ስላብ ከልበርት እየተሰሩ ነው የተወሰኑት። እነሱም በስፋት እየሰሩ ነው ያሉት። ከዚያ ውጭ የምናየው አሁን ግሬደር እየሰራ ያለው አይነት ስራ እሱ የእርዞርክ አይነት እርዞርክ ስራዎችን በስፋት እነሱ ስራዎች ላይ በደንብ እየሰሩ ነው ያለው ኮንትራክተሩ። ከዛ ላይ ደግሞ ወደ ከዚህ ተነስተን ወደ ያዋሌ የሚል ሶስተኛ ሶስተኛው ሎት ፕሮጀክት አለ። እሱን በእርዝ ወርክ የማገናኘት ህብረተሰቡ፣ ያው ወረዳው በጣም በየጊዜው የሚጠይቀን ይሄኛው ሁለቱን ወረዳዎች የማገናኘት ገርቦን ከያዋሌ የማገናኘት ነው። ምንድነው ይሄ በዚህ በኩል ወደ ጎዴ ይወስዳል። በደህነን ወደ ጎዴ ስለሚወስድ ወረዳው ተጠቃሚ የሚያደርገው ሞሬ ስለሆነ እሱ ለማገናኘት እየሰራን ነው ያለነው። አሁን ላይ ተነጥፎ ሙሉ ለሙሉ ያለቁ 22.5 ኪሎ ሜትሮች አሉ፣ ቶታል ያለቁ ከዛ ውስጥ ደግሞ ለማንጠፍ በዝግጅት ላይ ያሉ ያ ማለት ቤስ ኮርስ ተሰርቶ የአስፋልት ስራ የሚጠብቅ 14 ኪሎ ሜትር ተዘጋጅቶ ያለ አለ ማለት ነው። ሞቃታማና ዝናብ አጠር የሆነ ይህ አካባቢ በራሱ ተፈጥሯዊ ባህሪና ራቅ ያለ አካባቢ በመሆኑ ለመስተጋብሮች የሚኖረውን ተግዳሮት ለመገመት አይከብድም። በዚህ ሁኔታ ውስጥ ሆኖ የግንባታ ስራን ማከናወን ደግሞ የበለጠ መፈተኑ አይቀርም። መጀመሪያው አካባቢ በጥሩ ኬስ ነው የተጀመረው። ከዛ መጀመሪያ ከቻለንጅ የነበረው አካባቢው እንደምታው የውሃ ጥረት ነበር። ያንን የውሃ ጥረት ኮንትራክተሩ ከዝናብ ወቅቶቹ በዚህ አካባቢ ጥቅምትና ህዳርና መስከረምና ከጥቅምት ዳርና ሚያዝያና ግንቦት ነው። እሱን ጠብቆ የተለያዩ ግድቦች እንትን ፖንዶችን ኩሬዎችን በመስራት እሱን ቻሌንጅ መፈታት ተችሏል። የፕሮጀክቱ አጠቃላይ ነባራዊ ሁኔታ ሲታይ የሙሌት ስራ ይበዛዋል። ያ ማለት ኦልሞስት ከአንድ ሚሊዮን ሰባት መቶ ሺህ ሜትር ኪዩብ አካባቢ በላይ የሙሌት ስራ ፕሮጀክቱ ላይ አለ። ባይናው 1 ሚሊዮን 250 ሺህ ሜትር ኪዩብ አካባቢው የሙሌት ስራ ሰርተናል። ያ ማለት ውሃ ሜጀር ኮንስትሬት ውሃ ይፈልጋል። ስራው ከቆረጣና የማሽን ቤዝድ ከሆነው ውጪ የሙሌት ስራው ውሃ ይፈልጋል። ያ ማለት አካባቢው ላይ ያው ሞቃታማና ውሃ በቀላሉ የማይገኝበት ከመሆኑ አንፃር ያ እንደ ሜጀር ፋክተር ሆኗል ለፕሮጀክቱ። እሱን ያው ኮንትራክተሩ በሚችሉ አቅም ሁለት የዝናብ ወቅቶች አሉ እነዛን የዝናብ ወቅቶች ተጠቅሞ ስራውንም ለማፍጠን የተለያዩ የውሃ ቁፋሮች ፖንድ ቆፍሮ እነዛን በየቦታው ላይ ለማህበረሰቡም በተጨማሪ ደግሞ ለፕሮጀክቱም እየተጠቀምን እንገኛለን። የፕሮጀክቱ የተጓተባቸው ዋና ዋና ችግሮች አንደኛ የስራ ተቋራጩ ባወጣው የፕላን መሰረት ማሽነሪዎችን የሚያስፈልጉ ኢኩፕመንቶችን የሚያስፈልገውን የፕሮጀክት ነዳጅ፣ ስሚንቶ፣ ብረት እነሱን ማቅረብ ባለመቻሉ የመጀመሪያው ፕሮጀክት የተጓተተበት ችግር እሱ ነው። ሁለተኛው ማሽኖች በሚበላሱ ጊዜ ቶሎ ስፔር ፓርት አምጥቶ እነሱን ወደ ስራ አለማስገባት፣ ቶሎ ሜንቴን አድርጎ ጠግኖ ወደ ስራ አለማስገባት። ሁለተኛው የፕሮጀክት ወደኋላ እንዲጓተት ያደረጉ ችግሮች እነዚህ ናቸው። ትልቁ የዚህ ፕሮጀክት ትልቁ ችግር ብለን የምንለው ፕሮጀክቷ ሎክድ የሆነች ፕሮጀክት ነች። ነዳጅም ለማምጣት ሰራተኛም ከሩቅ ሀገር አምጥቶ ለማሰራት የመንገድ አክሰስ የላትም። አሁን ያለና ያለንበትን ቦታ ስናየው አንደኛው አክሰስ ብለን የምንለው በደጋሀቡር በኩል የሚመጣ መንገድ አለ። ከደጋሀቡር የእኛ መንገድ ያለው 80 ኪሎ ሜትር ላይ ነው ያልተሰራ መንገድ ነው። ስለዚህ ነዳጅ እናምጣ ብለን በ80 ኪሎ ሜትር ባልተሰራ መንገድ እየመጣ ነው ልንሰራ የምንችለው። ሌላው አሁን ምናልባት በሰገግ በኩል ሌሎች መንገዶች እየተሰሩ ያለ፣ እነሱ አልቀው አክሰሰብል እስኪሆኑ ድረስ ይቺ ፕሮጀክት ያው ሎክድ ስለሆነች ማቴሪያል ለማምጣት በተለይ ከመሀል ሀገር የምናመጣቸው ማቴሪያሎች እነ ነዳጅ፣ ሲሚንቶ፣ ብረት እነዚህ ከመሀል ሀገር ነው መጥተው የሚሰሩት ና እዚህ ለማምጣት እጅግ ከፍተኛ ችግር ውስጥ ነን ያለ ነው። ፕሮጀክቶቹ በሰው ኃይል ረገድ የገጠማቸውን ችግር በተለይ አካባቢያቸው ላይ ትኩረት በማድረግ አመርቂና በቂም ባይሆን ለመፍታት ጥረት ተደርጓል። እዚህ ሰራተኛ በሚቀጠርበት ሰዓት በተወሰነ ፐርሰንት በግድ እዚሁ ቀጥረን በኮንትራክተሩ ፍላጎት ማለት ነው ከነባሮቹ ከኛ ከኛ ሰራተኞች ድርጅቱ ጋር የሙያ መወራረስ ነገር አለ። ይህ ትልቁ ነገር ነው። ባይናው ምንድነው እያደረግን ያለ ነው ያው ስትሬኒ ማድረግ አብሮ ነገሮችን እያዩ እያሰለጠኑ አብሮ ስራው የማሰራት ስፔሻሊ በሰርቬይንግ ስራ ላይ እነዚህ ከማሽነሪዎች ጋር ያሉ የአሲስታንስ ሮል የመስራት ረዳት ሆኖ የመስራት ፎርማን አካባቢ ረዳት ሆኖ የመስራት ያ ማለት ስኪል ሆነው ሰሚስኪል ሆነው ከዛ ወደ ስኪል የሚያደርጉበትን ወዎች እየፈጠርን እነሱን እያሰራን እንገኛለን ማለት ነው። አሁን ባለው አጠቃላይ ኦልሞስት ወደ አራት መቶ አስራ ስድስት ሰራተኞች አሉ ቋሚና በጊዜያዊ በዚህ ፕሮጀክት ላይ ተቀጥረው የሚሰሩ ከአካባቢው ማህበረሰብ ወደ መቶ ሰማኒያ ሰባት ሰራተኞች ተቀጥረው እየሰሩ ነው፣ በተለያየ ደረጃ ማለት ነው። ስራው በሰርበሪንግ ነው የሚሰራው እና የሚሰራው ያው ሳይት ላይ ያለውን ስራ በሙሉ መቆጣጠር፣ ያለውን ሳይት ላይ የሚያስፈልገውን ስራዎችን በሙሉ አጃስት ማድረግ ዛል ከዚህ ምስራው ኮርዲኔተር ነኝ። በድርጅቱ ማሽን በየቦታ ስላለበት ጥበቃው ይከታተላል። በአጠቃላይ ፕሮጀክቶቹ ለአካባቢው ማህበረሰቡም ሆነ ለሌሎች የስራ ዕድልን በመፍጠርና ልምድና እውቀትን በማሸጋገር ረገድ የራሳቸውን ትሩፋት አበርክተዋል። ብዙ ተጠቀሚ ያለው አንዴና በድርጅቱ ተቀጥረ በመምጣቴ በጣም ደስተኛ ነኝ። እንደመጣው ያው የተለያየ ስራዎችን ያኳነን ያገዘን በመንገዱ ሁኔታውን በዲዛይኑ መሰረት ያስራው በዛው ግንባታ ጀምረን ያው እስካሁን የሰራን እንገኛለን። ዚው ማለት ከዚህ ማህበረሰብ ሰዎች ብዙ ሰው ስራ ፈጠራ ተገኝቷል። ሌላ ጽዳት ከሆነ ብዙ ስራ ተፈጥሯል። ከዚህ በፊት በሙዋ ነበር ምሰራው። ዛሬ ግን ፎርማኑኜ በዚህ መልክ አንድ ግሩፕ ይዤ፣ አንድ ስራ ቦታ ይዤ እያንቀሳቀስኩ ወይ እየሰራው እገኛለሁ። ሰዎች ሲመጡ ምንም ያሌላቸው ምንም ነገር የሚለብሱት ልብስ እንኳን በደንብ በቂ ሳይኖራቸው እዚህ መጥቶ የሚለብሱት ልብስ እንኳን ገዝቶ በዛ ላይ ቤተሰባቸውን እየደገፉ እየረዱ ራሳቸው ራሱ በቤት እቤት የሚሰሩ ሰዎች አሉ። እዚህ ጋር እየሰሩ በፕሮጀክቱ በገንቢዎቹ ዘንድ ሁለቱም ፕሮጀክቶች ሊጠናቀቁ ከታቀደላቸው ጊዜ ይገፉ ዘንድ በአስገዳጅነት የተጠቀሱትና ከኢትዮጵያ መንገዶች አስተዳደር ጋር በጋራ በመግባባት የጊዜ ማራዘሚያ የተፈቀደባቸው ችግሮች አሁን ላይ በአብዛኛው መፈታታቸው ተገልጿል። ቻሌንጅ የነበሩት ነገሮች አጋጣሚ እናንተ በመጣችሁበት ሰዓት ጥሩ የተፈቱ አሉ። ነዳጅ አቅርቦት ተስተካክሏል። ማሽኖቹ ይመጣሉ። ይሄ ማለት በየወሩ ከሁለት ፐርሰንት በላይ የምንሰራበት ነገር ተመቻቻለ። ያ ማለት ደግሞ ከሁለት ፐርሰንት በላይ ተሰራን ማለት ቀሪው ስራዎቹ እነዚህ ደግሞ ቀሪ ስራዎቹ በአምስት በስድስት ወር ልናጠናቀቅበት የሚችል ፖቴንሻል አለን ብዬ እገምታለሁ። የመጀመሪያ ኮንትራክተር ነው ለዚህ አካባቢ የመንገድ ስራ የገባ የመጀመሪያ ኮንትራክተር ነው። ከአካባቢው ወረዳ አቅራቢያችን ገርቦ የሚባል ወረዳ አለ። ከገርቦ ከሚባል ወረዳ ጋር በተቀራረበ ሁኔታ እየተንቀሳቀስን ነን ያለ ነው። እነሱም ደግሞ የጠየቅናቸውን አብዛኛው የማቴሪያል የሚባለው ነገር ራይት ኦፍ ላይ ረጅም ጊዜ የማይፈጁብን በአጭር ጊዜዎች ሶሉሽን እየሰጡን በተቀናጀ ሁኔታ እየተንቀሳቀስነን ያለ ነው። እነዚህን ከመሳሰሉና በተለይም አካባቢው ከመሀል ሀገር ራቅ ብሎ በሚገኝና ተፈጥሮአዊ ተግዳሮቶችን በሚያይልበት አካባቢ የሚካሄዱ የግንባታ ፕሮጀክቶች ለገንቢዎቹ የሚሰጡት አዳዲስ ልምዶችና የአሰራር ዘዴዎች ከፍ ያለ እንደሚሆን መገመት አይከብድም። እኔ አሁን ባሳለፍኩባቸው ትኖች ውስጥ ቅድሚያ ቅድሚያ ሰጡ። ብዙ ጊዜ ስራዎች የሚጓተቱት አገር በቀል ላይ የክረሽን ስራዎች ቀድሞ አይሰሩም። ስለዚህ የእርዝ ወርክ ስራ አልቆ አለመጣጣም ይመጣና ወደኋላ ይላል። አሁን እኛ ጋር ትልቁ አድቫንቴጅ እና ለወደፊቱም አሁን 64 ፐርሰንት የምንለው እዚህ ተሰርቶ በተነጠፈው ነገር ነው እንጂ እነዚህ ሁሉ አሁን ወስደን ኦልሬዲ የተመረቱ ምርቶች ናቸውና ትልቅ ልምድ እንደዚህ እግ በተሰጣቸው አድቫንስ ፔመንት ሰባ ላይ ያያቸው ተክራይሸር በአድቫንስ ነው የተገዛው፣ እንዳለ ለፕሮጀክቱ መጠቀም በዚህ ላይ ትልቅ ነገር ተሰርቶበታል። ለሌላም ፕሮጀክት አሪያ ሊሆን ይችላሉ ብዬ የማስባቸው ነገሮች ቦታው ትንሽ ሪሞት ቦታ ነው። ሪሞት ቦታ ነው። የውሃ እጥረት አለ። እንደሱም ሆኖ ግን በተቻለ አቅም ችግኞችን የመትከል ኮንሰልታንት ግቢ ውስጥ ኮንትራክተር ግቢ ውስጥ፣ ከዛ ውጭ ደግሞ ወደ ወረዳዎች አካባቢ ዛፎችን መትከል፣ ችግኞችን መትከል፣ እነዚህ እነዚህ ስራዎች በተቻለ አቅም ስንሰራ ነበር እና ይሄ ለሌላ ፕሮጀክት እንዳሪያነት ሊወሰድ ይገባል ብዬ አስባለሁ። እነዚህ መንገዶች ገና በግንባታ ሂደት ላይ ያሉ እንኳን ክፍት በሆኑ የመንገድ መስመሮቹ ህብረተሰቡን ተጠቃሚ እያደረጉ መምጣታቸውን ገንቢዎቹ ለመታዘብ ችለዋል። ፕሮጀክቶቹ ሙሉ በሙሉ ሲጠናቀቁ ደግሞ ለአካባቢው ማህበረሰብ ያላቸው ፋይዳ ምን ድረስ እንደሆነ ከወዲሁ በመገንዘባቸው ቀሪውን የሥራ ሂደት አጠናቀው ለማስረከብ ሲሰሩ በትጋት ጭምር እንደሆነም ነው የገለጹልን። በግልጽ እንኳን መንገዱ ሳል ያየነው የንግድና የጋማ የፍየል የግመል የምንግዶች አሁን እንኳ መንገዱ ሳር በብዙ ፐርሰንት ጨምረው ለውጦችን እያየን ነው። ስለዚህ በተለይ ይሄ አቋራጭ ከ ይሄን ነገር ከሰባ በኋላ ያለው ነገር ስንጨርስ ከዚህም በላይ በጥፍ ለንግድ ትስስሩ በጣም አንደኛ አቋራጭ ነገር ነው ወደዛ ለማድረስ ስለዚህ ትልቅ ነገር ይኖረዋል ብዬ። በፊት የነበረው የመንገዱ ሁኔታ ያው ገጠራማ ስለሆነ ምንም አይነት የመንገድ አክሰስ ስለሌለው አካባቢውም ጋር ያሉ ተያዥ ሆኑ የመብራት የውሃ ፋሲሊቲዎችም ሊሟሉ ሊስታከሉ አልቻሉም ነበር ማለት ነው። ሶ አሁን ባየነው ትሬንድ መንገዱ ሲሰራ የተለያዩ ነገሮች መጥተዋል። ኢቨን የትራንስፖርት አክሰስ እስቲል ነው በጀመር ነው መንገድ ላይ የትራንስፖርት ፋሲሊቲ እየተገኘ ነው። እዚህ አካባቢ አክሰስ መንገድ በብዛት የለምና፣ ይህ መከፈቱ ትልቅ ለአካባቢ ሰውም ለወረዳ ለክልሉ የሚያገናኝ ስለሆነ የተሻለ ነው ብዬ ይህ መንገድ መሰራቱ ከዚህ በፊት ብዙም እስከ አካባቢ ስራ እንደዚህ አልተሰራም። አሁን ይሄ ቀጥታ ብዙ ትራንስፖርት ይኖራል። አሁን እስካሁን በትራንስፖርት የተቸገሩ ብዙ የሕብረተሰብ አለ። ያን ያንን ይሸፍናል ብዬ ገምታለሁ። ከፍተኛ ጫካ ነበረ። እንደውም ከዚህ ማህበረሰብ ላይ ሲታመማቸው በአመማቸው የሚያገለግልበት ሰርፊስ አልኖርም። እንግዲህ አምቡላንሱ ራሱ የሚመጣበትና ማውራኖቹ የሚወሰድበት ቦታ አልነበረም። እንግዲህ ከዚህ በኋላ ድርጅቱ ከገባው በኋላ የቲም ቦታ እንደሚታያችው መንገድ ተጠርጓል። ማህበረሰቡ በአመማቸው ጥሩ አገልጋይ ተገኝቷል። በጊዜያዊነት የቀጠር ናቸው ናቸው። ያ የስራ እድል ተጠቃሚነት ይፈጥራል። ማህበረሰቡ ፕሮጀክቱን እንደ ራሱ አስቦ ስራውንም ከኛ ጋር በጋራ ሆኖ ለመስራት እኛም ከአካባቢው ጋር ሰላምና ጸጥታውን ጠብቆ ፕሮጀክቱ በተያዘለት ጊዜ እንዲሄድ እገዛ ያደርጋል ማለት ነው። የውሃ ፖንዶች ቆፍረን ውሃ እያቆረን ማህበረሰቡም ጎን ለጎን እየተጠቀመ ነው። አሴም ታይም የሚመጡ ጥያቄዎች አሉ ከማህበረሰቡ ትምህርት ቤት ሲገነባ የኮንስትራክሽን ማቴሪያል ግብዓት የሚጠየቃል። የእምነት ቦታዎች ስፔሻሊ መስጊድ በሚገነባበት ጊዜ ማህበረሰቡ ጥያቄዎች ያቀርባል። ፕሮጀክቱ በሚችሉ አቅም ያቀርባል። ስራው በተቀላጠፈ መልኩ እየሄደ ነው። ነገር ግን በሀገር ጉዳይም አንዳንድ ችግሮች ስለሚኖሩ ይሄ አገሩ ላይ ያለ ነገር ነው እና ከዛ ውጪ እኛም ስራውን ለመጨረስ ድርጅቱም ስራውን ለመጨረስ በጣም ቀንና ሌሊት እየሰራን ስራው ወደ ማጠናቀቅ እየወሰርነ ነው ያለ ነው። በጣም ጥሩ ስሜትና ጥሩ ተስፋ ይታየኛል። ይሄ ፕሮጀክት ብዙ ህብረተሰቦችን፣ ብዙ ከተሞችን የሚያገናኝ መንገድ ነው እና መጨረሻ መንገዱ አልቆ ለትራፊክ አገልግሎት ክፍት ከሆነ ብዙ ህዝብን ከህዝብ የማገናኘት ኢኮኖሚክ ትሬድ ኢኮኖሚክ ግንኙነታቸውን ጥሩ የማሸሻል ነገሮች በሰፊው ይኖራሉ ብዬ አስባለሁ። እኛም እንደዚህ ጋር ሀገር ውስጥ እንዳለ እንደዚህ ጋር እንደዚህ አይነት ሩራል የሆኑ ኤሪያዎችን ሪሞት የሆኑ ኤሪያዎችን አክሰሰብል ማድረግ በቻሉ ያ ማለት በሀገር ላይ ያው እንደ አንድ ወጣት አሻራን ማሳረፍ ነው እና ያለኛም ሳትስፋክሽን ነው። ይህንን መንገድ የተፈየዱ ነገሮች አንደኛ እንደ አንዱ ባለሙያውን ነው ያለ ነው ጥሩ ስራ የታየን ያለ ነው። ገና ደግሞ የምንጠበቀው ብዙ ዶክመንት እንደምናገኝ እንጠብቃለን።